አሰላሙ አሌይኩም ወራህመቱላህ ወበረካቱ። ሰላም ጤና ይስጥልኝ። የተከበራችሁ የዩ ቤተሰቦች ብዙ ልጆች በውስጥ የታክስ ብዙ ቅያር ያለውና ስራልን እያላችሁ ነበር። ብዙ ልጆች ባለፈው የሰራሁት ነው ሌላ ጭማሪ የለም እያልኳችሁ ነበር። ዛሬ እንግዲህ እንደ አዲስ እናያዋለን ማለት ነው። የመጣ ነገር ካለ ባንድ ተከታተሉኝ ማለት ነው። ብዙ እንግዲህ ያው ቀጥታ ወደ ክሮም ነው የምገባው። ያው ዌብሳይት ወይንም አዲሰንስ አከፋፈት ከታላወቃችሁ እኔ ዩቱብ እያያችሁ ይህም ቪዲዮ እያያችሁ እዚ ጋ እንደምታዩት ፕሊስቶር ምንድን ነው ፕላይሊስት የሚለውን አንድ ጊዜ ዝትነኩትና ዝጋ አለላችሁ ማለት ነው። ስለ አዲሰንስ ዝጋ የሰራሁት አለ አዲሰንስ ዌብሳይት አከፋፈት እንዴት እንደሆነ ዝጋ ታገኙታላችሁ ማለት ነው። ይህንን በመንካት ያው እሱን እንትን በሉ ማለት ነው። አሁን እንዳላበዛባችሁ ቀጭ ቀጭ ነው የማደረገው። ሰብስክራይብ አላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ቀጥታ ወደ ክሮም ነው የምገባው። ክሮም እንግዲህ ጎግል አዲሰንስ ብለን እንጽፋለን። ብዙ ጊዜ የሚገቡ ከሆነ ግን እንደምታዩት እዚጋ ቁጭ ነው የሚለው ፊት ለፊት ማለት ነው። አዲሰንስ ማን ነው ኩሮም ለመግባት ይህን ቀዩን አንድ ጊዜ ነካ ታደርገው ያስገባኛል። ጎግል አዲሰንስ ላይ ደግሞ ለመግባት ተፈልግ ይህን አንድ ጊዜ ነው ነካ ማደርገው ማለት ነው። ለእናንተ ለማሳየት ግን እጥፋለሁ ማለት ነው ጎ ጎግል አዲሰንስ ብላችሁ ትጥፋላችሁ። እዚ ጋር ጎብ እየተጽፍ እንደምታዩት ከታች መጥቶልኛል። እኔ ታልመጣላችሁ ያው ይሄ የላይኛው ጎግል አዲሰንስ የሚለውን ትጥፋላችሁ ማለት ነው። ከዛ ክሊክ አንድ ጊዜ ታረጉታላችሁ። እንዳላረዝምባችሁ ቀልጠፍ ቀልጠፍ ነው የምለው። እንግዲህ የምትፈልጉትን ኢሜይል ትመርጣላችሁ፣ የምንሞሉትን ማለት ነው። ብዙ ኢሜይል ካላችሁ፣ አንዲት ከሆነ ደግሞ ያው አንዱ ብቻ ነው የሚመጣው። እኔ አሁን መሞላው ይሄ ስለሆነ አንድ ጊዜ ክሊክ አደርጋለሁ። ወደ ውስጥ እያስገባን ነው የሚገኘው። እንግዲህ ውስጥ ተገባን በኋላ እንደምታዩት ከታች በኩል የሆነ የቀስተ ምልክት ነገር አለች። እሷን አንድ ጊዜ ክሊክ አደርጋለሁ። ከታች በኩል እንደምታዩት ማነጅ ኢንፎታክስ የሚል መጥቶልኛል ማለት ነው። እዚጋ ታልመጣላችሁ፣ ምንድን ነው ይህን አንድ ጊዜ ክሊክ ትታደርጉት፣ ቀጥታ ነው የሚያስገባቸው። እንደ አጋጣሚ ግን ዲስሚስ የሚለው ተዝተጎን በኩል አለ። እሱን አንድ ጊዜ ነክታችሁት ከለለ ዝህ ለመሙላት ምንድን ነው የምታደርጉት ከላይ ሶስት ዳሽ ዳሽ ምልክት አለ። እሱን ተነካችሁ በኋላ ባይመንተስ የሚለውን ጎዴታች ተወርጁና እዚጋ አንድ ጊዜ ከሌክ ታደርጋላችሁ። ተነካችሁ በኋላ ባይመንተስ ኢንፎ የሚል ይመጣላቸዋል እንደምታዩት። እዚህ ምልክት የማደርግበት ቦታ ማለት ነው። እሱን አንድ ጊዜ ተነካችሁ በኋላ ወደዝህ ያስገባቸኋል ማለት ነው። ስሞችን ግን የፓስፖርቱን የምትሞሉበትን መጀመሪያ መሙላት ይኖርብናል። የታክስ ለመሙላታችን በፊት ስሞችን ማስተካከል ይኖርብናል። ያው ፓስፖርት ስለሚጠብቅብን ማለት ነው። ወደታችን ወርድና እንደምታዩት ማኔጅ ሴቲንግ የሚለውን አንድ ጊዜ ክሊክ እናደርጋለን። እሱን ተነካነው በኋላ ምንድን ነው የሚመጣው? እንደምታዩት በዚህ መልኩ መጥቶልናል። ወደታችን ወርድና እዚ ጋ ኔም የሚላል እንደምታዩት፣ እዚ ጋ ኔም የሚላለ ው እንደምታዩት፣ ኔም የሚላለ እዚ ጋ አንድ ጊዜ ክሊክ እናደርግና ስሞችን እንሞላለን። ስሙን ተሞላን በኋላ ወደታች ሴቭ እናደርጋለን ማለት ነው። ሴቭ ታደረግነው በኋላ ወደታች እንወርዳለን። ወደታች እንወርድና እንደምታዩት የቦስጣ ቁጥር ያስተካከላችሁ ካላችሁ እዚ ጋ ማስተካከል ትችላላችሁ። አሁንን የፈለግኩት እዚ ጋ እንደምታዩት የእስክሪብቶ ምልክት አለች። ይቺ ማለት ነው የቦስጣ ምንድን ነው ምንድን ነው ታክስ ለመሙላት ስለሆነ ምናልባት እዛ ታጣችሁት እዚህ ጋር ነው የምታገኙት ማለት አንድ ጊዜ ይችን የእስክርብቷ ምልክት ነካ ስናደርጋት ማነጅ ኢንፎ ታክስ የሚል ይመጣላችኋል እንደምታዩት ማለት ነው ማነጅ ታክስ ኢንፎ የሚል ይመጣል እሱን አንድ ጊዜ ክሊክ አድርገን ወደ መሙላቱ ነው የምንሄደው። ወደ መሙላቱ ስንሄድ እንደምታዩት በዚህ መልኩ መጥቶልናል። እናንተ ምናልባት ቀይ ምናምን በርቶ ከሆነ ከታች በኩል አንድ ጊዜ ክሊክ አደርጋችሁ ነው የምትሞሉት። አሁን እኔ ግን እዚጋ አዲ የሚለውን አንድ ጊዜ ክሊክ አደርጋለሁ። መጨረሻ ላይ ያሳያችኋለሁኝ። ያው እንደዚህ አይነት አልመጣላችሁ፣ አንድ ጊዜ ሙከራ አድርጋችሁት እምቢ ካለ በዚህ መልኩ መጥተዋል። እንደምታዩት እዚጋ አንድ ጊዜ ክሊክ እናደርጋለን። እንደምታዩት ይቺ ሰማዋለች። እሷን አንድ ጊዜ ክሊክ እናደርጋለን። በዚህ መልኩ መጥቷል። በጣም ቀላል ነው። ያው እንግዲህ ቀልጠፍ ቀልጠፍ እያልኩኝ ነው የምሞላው። ፓስወርድ ያስገባ እያለ ነው ፓስወርድ ያስገባለሁ። ወይም የስልካችሁን እንትን ነው አስገቡ የሚለው እሱን እናስገባለን። የስክሪኑን ፓስወርድ ወይም የዩቱቡን ፓስወርድ ተጠይቃችሁ እሱን ትሰጡታላችሁ ማለት ነው። ሰጠችው እያስገባኝ ይገኛል። እንደምታዩት በዚህ መልኩ መቶልናል። እዚህ ጋር እንግዲህ የመጀመሪያው ነው። አንድ ጊዜ ክሊክ የምናደርገው ትንሽ ዙም አድርጌ ላሳያችሁ መሰለኝ። እዚ ጋ እንግዲህ ሁለት ነገሮች ይመጣሉ። እዚጋ የግል የሚለውን አንድ ጊዜ ክሊክ እናደርጋለን። በአረበኛ ስለሆነ ብዙ ጊዜ ያው ላላነብላችሁ ይችላለሁ። የመጀመሪያውን አንድ ጊዜ እናበራለን። የሁለተኛው እንተዋዋለን ማለት ነው። ኔክስት እንላለን። ከታች በኩል ኔክስት ንለው ከታች በኩል ሌላ ነገሮች ይመጣል። አሜሪካን አሜሪካዊ አይደለም የሚል ነው። ኖ የሚለው እንነካለን። አሜሪካዊ ተሆናችሁ አሜሪካ የሚለውን እንኩ ማለት ነው። እሱን ተነካን ነው በኋላ ኔክስት የሚለውን አሁንም እንነካለን። አሁንም በዚህ መልኩ ተመጣልን በኋላ የመጀመሪያውን አንድ ጊዜ ላይኛውን ማለት ነው ክሊክ እናደርጋለን። እሱን ተነካን ነው በኋላ ከታች ክሊክ እናደርጋለን ሰማያዋ ማለት ነው ኔክስት እንላለን እሱን ተነካ ነው በኋላ የሚመጣው ምንድነው ነው አገር መምረጥ ብቻ ነው ያለብናሁም ማለት ነው አገር ልብ ማለት ይኖርብናል አገር እንዳንሳሳት አገር እንግዲህ እዚጋ ጋ እንደምታወት ወደታችሁ ረድ እናደርገዋለን እዚ ጋ እንትንታለባችሁ እዚ ጋ የቀስት ምልክት አለች እንደምታወት ማለት ነው እዚ ጋ የቀስት ምልክት አለች እሷ ነው አንድ ጊዜ ክሊክ እናደርግና አገር እንመርጣለን አገር መርጫለሁ እንግዲህ እንደምታዩት ኢትዮጵያ ብዬ ሞልቻለሁ። ምናልባት እንደ አጋጣሚ በጣታችሁ ተነካችሁ፣ ያው እርግጠኛ መሆን አለባችሁ። እዚጋ ኢትዮጵያ ብዬ ያለሁኝ እኔ። እዚጋ ምንም የምናደርገው ነገር የለም፣ ይህ ኔክስት ብቻ ነው የምንለው። ኔክስት ካልነው በኋላ የሚመጣውን እንግዲህ በዚህ መልኩ መቶልናል። እዚጋ አንድ ጊዜ ችን እናበራታለን ማለት ነው፣ ክሊክ እናደርጋለን። እሷን ራይት አደረግን። እዚጋ ኢትዮጵያ እንደምታዩት እራሱ እንትን ብሎልኛል። እዚጋ አንድ ጊዜ አንድ ጊዜ አንዱን ነካዋለሁ ማለት ነው። ከታች በኩል እሱን ተነካው በኋላ የቦስጣ ቁጥር የሞላሁት እንደምታውቅ ከታች በኩል እዚ ጋር መጥቶልኛል። ይህን አንድ ጊዜ በጣት የነካ ሳደርገው ሁሉም ቦታ ራሱ ሞላልኝ ማለት ነው። መጣፍ አይጠበቅብንም። ዋናው ነገር ልብ በሉ ማሳሰቢያ፣ እዝጋ የቦስጣ ቁጥር ሞልቻለሁ ይህን ማጥፋት ይኖርብኛል ማለት ነው። እዛ የቦስጣ ቁጥር የሞላንበት ሳይሆን እዝጋ ነው የምናጠፋው። እዚጋ ምንድን ብለን የምንጽፈው አዲስ አዲስ አበባ ብለን እንሞላለን ማለት ነው። እዚህ ይህን ተጣፍነው በኋላ ምንድን ነው የሚመጣው ከታች በኩል ይችን ራይት እናደርጋታለን። ተታይ በኩል አንድ ጊዜ ራይት እናደርጋት። እንደምታዩት ኔክስት የሚል መቶልናል። ኔክስት እንላለን። እንግዲህ ቀልጠፍ ቀልጠፍ እምለው እንዳላበዛባችሁ ሪከርድ እንዳይበዛ ብዙ ጊዜ ያው ስራ ያለው ሰው ምናምን እንደዚህ ቀጭ ቀጭ አርጎ ዞር ለማለት እንዲመቸው ነው። እሺ አሁን እንደምታዩት ከላይ ጨርሻለሁ። እዚ ጋር ራሱ ያስገባናል። እዚህ ኖ የሚለው እንመርጣለን። ኖ የሚለው እንመርጣለን። ኖ የሚለውን ተመረጥር በኋላ ኔክስት እንላለን። ኔክስት የሚለውን ተመረጥር በኋላ እንደምታዩት እዚ ጋ ሁለተኛ መጥቶልናል። አሁንም ኖ የሚለውን እንመርጣለን። ኖ የሚለውን ተመረጥር በኋላ በዚህ መልኩ መጥተዋል። ይችን ራይት እናደርጋታለን ይችን ራይት ታደረግን በኋላ ኔክስት እንላለን። እሱን እታበራም በኋላ እንደምታዩት ከዚህ ያው ብዙ ነገሮች አለ። ብታነቡት በጣም ይጠቅማችኋል፣ በተለያየ ቋንቋ እያደረጋችሁ ። አሁንም ይችን የላይኛዋን ብቻ ነው የምናበራው። ይችን የታችኛዋን አናበራም ማለት ነው። አሁንም ኔክስት እንላለን ኔክስት ታልነው በኋላ አሁንም እንደምታዩት ራይት የሚደረግ መጥቷል። አሁንም ራይት እናደርጋለን። እንደምታዩት ይህን ታደረግን በኋላ ኔክስት ሚል ይመጣል። ኔክስት የምትለው እንነካለን። በዚህ መልኩ አሁንም ራይት የምትደረግ እንደምታዩት መጥቷል። እንደምታዩት ወደታች ወደ ላይ ማድረግ አያስፈልግም፣ ያው ራሱ ስለሚመራን። አሁንም እዚ ጋ ራይት ትደረጋለች። እሷን እናበራታለን። እየጨረስንም የምንገኘው አሁን ወደታች እንወርዳለን። አሁን እዚ ጋ ራይት ትደረጋለች፣ አራት ማዕዘን እሷን አንድ ጊዜ ክሊክ እናደርጋለን። እንደምታዩት በዚህ መልኩ መጥቷል፣ ጨራረስን ማለት ነው። እንደምታዩት በጣም በቀላሉ ጨራረስን። ራይት አድርግ ያለሁኝ አሁን ተታች በኩል ያንተነህ ወይ ወላ ውክልና ነው ምናምን የሚል ነው። እዚጋ ጣጣ የለውም። የስ የሚለውን የላይኛውን ራይት እንነካለ ማለት ነው። ራይት ተነካም በኋላ እንደምታዩት ስማችን እዚጋ አኪድ መሆን አለብን። እዚጋ እርግጠኛ መሆን አይኖረብና ያው ስሙ እራሱ ነው የሚሞላው፣ አንሞላምኛ መጀመሪያ ላይ ያው እንደነገርኳቸው ሙሉ ብያለሁ ስሙን ማስተካከል ይኖርባቸዋል፣ እዛ ማለት ነው። እሱን ታስተካከልን በኋላ ሰሚት የሚለውን አንድ ጊዜ ክሊክ እናደርጋለን፣ ጨረስን ማለት ነው። ቀይ በራ ምናምን በራ ምናምን የሚባል ነገር የለም ማለት ነው። በዚህ መልኩ ጨርሰናል። አሁን ወደኋላ የመልሰንና ምና የሆነ የሚሆነው በአንድ እንደምታዩት፣ በዚህ መልኩ አምጥቶናል። እንደምታዩት በትክክል ተሞልቷል፣ እንደምታዩት ማለት ነው። በዚህ መልኩ ሞልተናል። የታክስ አሞላል በዚህ መልኩ መጨረስ ሲኖርባችኋል። ሌላ አዲስ ነገር ካለ ያው በቴሌግራም ከዩቱቤ ከፕሮፋይሌ ከታች በኩል ስላለላችሁ እዛ ገብታችሁ መጠየቅ ትችላላችሁ ማለት ነው። ያው ብዙ ጊዜ በፊት አባውት ላይ ነበር። አሁን እንደምታውቁት እዚ ጋ ከታች በኩል አባውት እዚህ ሆኗል ብዬ ጻፍኩታለ ይችን የጣት ምልክቷን አንድ ጊዜ ክሊክ ስታደርጉት ምንድን ነው እዚ ጋ የፌስቡክ የቴሌግራም እዚጋ የትዊተር ምናምን ይመጣላቸዋል። ቴሌግራም ነው ብዙ ጊዜ ሁሉንም አልጠቀመውም። ቴሌግራም ነው ብዙ ጊዜ የምጠቀመው። ቴሌግራም አንድ ጊዜ ነካ በማድረግ በዚህ አዲስ ነገር ካለ ይህን ስራ ማለት ትችላላችሁ። የዛሬን በዚህ ጨረስ ማሰላም